ኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር አካል ጉዳተኛ ሴቶች ላይ በማህበራዊ በኢኮኖሚያዊና በፖለቲካዊ ዘርፍ ብዙ ስራዎችን በመስራት ከሁለት አስርተ ዓመታት በላይ አገልግሏል። ባሳለፍነው ሳምንት የምልክት ቋንቋ አስፈላጊነትን በተመለከተ ከተለያዩ የመንግስት መስሪያ ቤት ለተወጣጡ ሰራተኞች የምልክት ቋንቋን አስፈላጊነትና ሁኔታ ስልጠና ተሰጥቷል። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ስራ አስኪያጅ የሆኑት ወይዘሮ ድባቤ ባጫ ማህበራቸው የአካል ጉዳተኛውን የግንዛቤ ችግር ለመቅረፍ በርካታ ስራዎችን እየሰራ እንደሚገኝ ተናግረዋል። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር በ1995 ዓ ምት የተመሰረተ ማህበር ነው። ሲመሰረትም ስምንት ሴቶችን ይዞ፣ ሰባት አካል ጉዳተኛና አንድ ጉዳት አልባ ሴት ይዞ የተመሰረተ ማህበር ነው። ማህበራችን በአምስት የአካል ጉዳት ባለባቸው ሴቶች ላይ የሚሰራ ማህበር ነው። በእንቅስቃሴ አካል ጉዳት ባለባቸው ሴቶች እንቅስቃሴ አካል ጉዳት ስንል የእጅ፣ የወገብ፣ የደረት እና የእግር አካል ጉዳት ያለባቸው፣ በመስማት የተሳናቸው አካል ጉዳተኛ ሴቶች ላይ፣ በአይነ ስውራን አካል ጉዳተኛ ሴቶች ላይ፣ የስጋ ደዌ ተጠቂ አካል ጉዳተኛ ሴቶችና የአእምሮ እድገት ውስንነት ያለባቸው ሴቶች ላይ የሚሰራ ማህበር ነው። ማህበራችን እንግዲህ መሰረት አድርጎ የሚሰራ ሁለት ማንነት ላይ ነው፣ ሴትነት ሲደመር አካል ጉዳተኝነት ሴቶች በሴትነታቸው አካል ጉዳተኛ ሴቶች ደግሞ በአካል ጉዳተኝነታቸው የሚደርስባቸውን ተደራራቢ ዘርፈ ብዙ ችግሮችን ከመንግስት፣ መንግስታዊ ካልሆኑ ተቋማት ጋር ለመፍታት የተቋቋመ ማህበር ነው ማለት ነው። ይሄ ማህበራችን እንግዲህ እነዚህን የአምስት አካል ጉዳት ይዞ ሲሰራ ሲመሰረት መሰረቱ በአዲስ አበባ ላይ ስምንት አካል ሴቶችን ይዞ ዛሬ ላይ ግን የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር 12590 በላይ ሴቶች አሉት ማለት ነው። ይህ ማህበራችን በክልል ደረጃ በአራት ክልሎች እና በሁለት ከተማ አስተዳደር በከተማ ደረጃ ደግሞ አስራ አንድ ቅርንጫፍ ጽህፈት ቤቶችን ከፍቶ እየሰራ የሚገኝ ማህበር ነው ማለት ነው። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር እንግዲህ እነዚህ አስራ አንድ ቅርንጫፍ ጽህፈት ቤቶችን ከፍተው ይሰራል ስንል ኦሮሚያ ላይ አራት ቦታ ይሰራል፣ ጅማ፣ አምቦ፣ አዳማ፣ ሸገር ሲቲ። በአማራ ክልል ላይም እንዲሁም ጎንደርና ጎንደር ዙሪያ ባህር ዳር እና ባህር ዳር ዙሪያ፣ መንዝ ጌራ፣ መንዝ መሀል ሜዳ ሞላሌን ይዞ ወደ ታች ማለት ነው በዚህ በሰሜን ሸዋ አካባቢ ያሉትን ከተሞች ይዞ እየሰራ የሚገኝ ማህበር ነው። ስዳማ አዋሳ እና አዋሳ ዙሪያ፣ በአርባ ምንጭ አርባ ምንጭ እና አርባ ምንጭ ዙሪያ፣ ጋሞ እና ጋሞ ዙሪያ ላይ፣ ድሬዳዋ እና አዲስ አበባ ላይ በአስራ አንዱም ክፍለ ከተማ ላይ በመቶ ሀያ ሰባቱም ወረዳዎች ላይ እየሰራ የሚገኝ ማህበር ነው ማለት ነው። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር እንግዲህ ዋና አላማው አካል ጉዳተኛ ሴቶች በሴትነታቸው በአካል ጉዳተኝነታቸው የሚደርስባቸውን ዘርፈ ብዙ ችግሮችን፣ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ተጽዕኖዎችን ለመቅረፍ መንግስትና መንግስታዊ ካልሆኑ ተቋማት ጋር የሚሰራ ማህበር ነው። ይህ ማህበራችን ወደ ስድስት ቴማቲክ ኤሪያ ወይም ደግሞ ግብ ትኩረት የምናደርግባቸው የትኩረት አቅጣጫዎችን ይዞ የሚገኝ ማህበር የሚሰራ የሚገኝ ማህበር ነው። በአቅም ግንባታ ላይ፣ በስነ ልቦና ድጋፍ አገልግሎት ወይም ደግሞ ሶሻል ኢኮኖሚክ ኢምፓወርመንት ላይ በገቢ ማስገኛ ገቢ ማስገኛ ስንል እንግዲህ ተማሪዎች በተለይም አካል ጉዳተኛ ሴቶች በህጻናቶች ወደ ትምህርት ቤት መሄድ እንዲችሉ በአካል ድጋፍ እጦት ወይም ደግሞ በደብተር በዩኒፎርም ግዢ እጦት ወደ ትምህርት ቤት እንዳይቀሩ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ የምልክት ቋንቋና ባህል ዘርፍ መምህርና ተመራማሪ የሆኑት ዶክተር ኢያሱ ሀይሉ የምልክት ቋንቋ መማር ወይንም ማወቅ መስማት የተሳናቸውን ለመርዳት ብቻ ሳይሆን ለእኔ ብሎ መማር አስፈላጊ መሆኑን በስልጠናው ላይ ሲሰጡ ያነሱት ሀሳብ ነው። የምልክት ቋንቋን መጀመሪያ አንደርስታንድ ማድረግ ያስፈልጋል። ምንድን ነው፣ እንዴት ይሰራል የሚለውን ነገር፣ በህብረተሰቡ ውስጥ ያለውስ ሚና ምን ያህል ነው የሚለውን ነገር፣ በዘላቂ የልማት እቅድ አሁን ላይ እየተተገበረ ያለው ሰስቴነብል ዲቨሎፕመንት ጎልስ፣ በዚህ ውስጥስ ለሀገር እድገትስ፣ ለሀገር ኢኮኖሚ የሚኖረው ጥቅም ምን ያህል ነው፣ ከመገናኛ ብዙሀን ጋርም ያለውን ቁርኝትን በተመለከተ እንደዚሁ የምናየው ይሆናል ማለት ነው። ለምልክት ቋንቋ እድገት ተግዳሮት የሆኑት ብዙ ሰዎች በዚህ ጉዳይ ላይ ያላቸው አመለካከትስ ምን ይመስላል የሚለውን ነገር ከመፍትሄዎቹ ጋር በማድረግ መጨረሻ ላይ ወደ መደምደሚያው እንሄዳለን ማለት ነው። እንግዲህ ብዙ ጊዜ ቅድምም ከወይዘሮ ድባቤ ጋር ስለ ቁጥር ስናወራ ነበረ። ቁጥር በጣም ወሳኝ ነገር ነው። ነገር ግን ብዙም ያልተሄደበት ነገር ነው። እስካሁን ድረስ ምን ያህል መስማት የተሳናቸው በዓለም ዙሪያ ይኖራሉ በኢትዮጵያ ውስጥ በአፍሪካ ውስጥ ቢባል ኤግዛክት ፊገሩን ማግኘት በተለይ እንደ አፍሪካ ያሉ ሀገራት በጣም አስቸጋሪ ነው። ከዚህ በፊት ባለ የመረጃ መሰረት ቻይና ውስጥ ቢግ ዴታ የሚባል የመረጃ ቋት አላቸው። እዚህ ቢግ ዴታ ውስጥ ከውልደት እስከ ኅልፈት ያለውን የመረጃ ፍሰት የሚያቀናብሩበት ትልቅ የመረጃ ቋት አለ። ስለዚህ ስልጠና ሪሶርስ ወይንም ይሄ ግብአት ለማዘጋጀትም ካስፈለገ የተለያዩ ነገሮችን ለማከናወን ሲታቀድ ይሄ መረጃ እንደ አንድ ግብአት ይወሰዳል ማለት ነው። ይሄ መረጃ አንድ ጊዜ ይሰራና ከዛ በኋላ ግን በየጊዜው አፕዴት ይደረጋል በሚገኙ መረጃዎች። ስለዚህ ስለ መስማት የተሳናቸውም ስለ ሌሎች አካል ጉዳትም ስላለባቸው የህብረተሰብ ክፍሎችም እንደዚሁ በርካታ መረጃዎችን የያዘ ነገር ነው። አንድ ጊዜ ተሰርቷል፣ ነገር ግን በየጊዜው አፕዴት ይደረጋል። ይሄ ነገር ቢኖረም ብዬ የምመኘው ነገር ነው። ነገር ግን ብዙ ጊዜ ወደ ሀገራችን ወደ መስማት የተሳናቸው ቁጥሮች የመጣን እንደሆነ በመንግስት በማዕከላዊ ስታትስቲክስ መረጃው እምብዛም አነስተኛ እንደሆነ በብዙዎች ይተቻል። ነገር ግን የሚወሰደው የዓለም ጤና ድርጅት የሚሰጣቸው መረጃዎች ነው። በዓለም ዙሪያ ወደ አራት መቶ ሰላሳ ሚሊየን የሚሆኑ የተለያዩ የመስማት እክል ብዬ በኮቴሽን ውስጥ አስቀምጨዋለሁኝ እሱም በኋላ እመጣበታለሁኝ እና ከዚህ ውስጥ እንግዲህ ከአራት መቶ ሰላሳ ሚሊየን ውስጥ ወደ ሰባ ሚሊየን የሚሆነው የምልክት ቋንቋ ተጠቃሚ ይሆናል። ሌላውስ ያለን እንደሆነ ከምልክት ቋንቋ ውጭ ያሉትን የተግባቦት አይነቶች ይጠቀማል። ለምሳሌ ከንፈር ንባብ አንድ ሊሆን ይችላል። የአካል እንቅስቃሴዎች ብዙዎች ይሄ ገጠር ውስጥ ትምህርት ቤት ያልገቡ መስማት የተሳናቸው የሚጠቀሙበት የተግባቦት አይነት ሆኖ እናገኘዋለን። እንግዲህ በፐርሰንት ብናስቀምጠው ወደ 16 ፐርሰንት ይሆናል ማለት ነው። ወደ ሀገራችንም የመጣን እንደሆነ እንደዚሁ ነው የምናገኘው። ወደ አምስት ሚሊዮን የሚጠጉ መስማት የተሳናቸው ኢትዮጵያ ውስጥ ይኖራሉ እንላለን እድሜያቸው ለትምህርት የደረሰው ትምህርት ቤት የገቡት ግን አስር ፐርሰንትም አይሞሉም ነው የሚባለው። እንግዲህ ዘጠና ፐርሰንቱ ውጪ ነው ያለው። ትምህርት ቤት ካልገቡ ደግሞ ምልክት ቋንቋ ሊያውቁ አይችሉም። የሚጠቀሙት ግን የተለምዶ ወይንም ባህላዊ የሆነ የተግባቦትን አይነት ነው የሚጠቀሙት ማለት ነው። እንግዲህ በዓለም ዙሪያ መለስ ስንበላ ያለን እንደሆነ ወደ ሶስት መቶ ከሶስት መቶ በላይ የተለያዩ ምልክት ቋንቋዎች አሉ። ከሶስት መቶ በላይ የተመዘገቡ ምልክት ቋንቋዎች አሉ። እንግዲህ በዓለም ላይ ወደ ስድስት ሺ እስከ ሰባት ሺ የሚጠጉ ቋንቋዎች አሉ። ከዛ ውስጥ ግን ሬጂስተር እንዲሆኑ ሶስት መቶ የተመዘገቡ፣ ከዛ ውስጥ ደግሞ የኢትዮጵያ ምልክት ቋንቋ አንዱ ነው ማለት ነው። የኢትዮጵያ ምልክት ቋንቋ አንዱ ነው ማለት ነው። ነገር ግን ጥቂቶች ናቸው ለዚህ የምልክት ቋንቋ የየራሳቸውን ትኩረት፣ እውቅና፣ ህገ መንግስታዊ ክብር እንዲኖረው ያደረጉ። ለምሳሌ በአፍሪካ እንደ ኬንያ፣ ኡጋንዳ፣ ዚምባብዌ እና ደቡብ አፍሪካ እነዚህ አራት ተምሳሌታዊ የሆኑ ሀገሮች በህገ መንግስቶቻቸው እውቅና ሰጥተው አካታቸው የሆነ ስርዓትን በመፍጠር ላይ ይገኛሉ ማለት ነው። መረዳትን ስለ ምልክት ቋንቋ አንደርስታንድ ለማድረግ ያህል እንግዲህ በእይታ ላይ የተመሰረተ ነው። ይሄንን ስንል ግን ያው አሁን የምንናገረው በአፋችን ሆኖ በጆሮችን እንደምንሰማው በአይናችን የምንመለከተው ሆኖ በእጃችን የምናደርገው ማለት ነው። በእጃችን የምናከናወነው የቋንቋ አይነት ነው። ስለዚህ ሁለቱም በእኩል በኩል ማስቀመጥ እንችላለን። አፍን እንደ እጅ፣ ጆሮን ደግሞ እንደ አይን አድርገን ይሄንን ነገር መጠቀም እንችላለን ማለት ነው። ነገር ግን አንዳንድ ጊዜ ጥያቄዎች ይቀርባሉ። አይነ ስውራነስ እንዴት ነው ምልክት ቋንቋ መጠቀም ይችላሉ ወይ የተባለ እንደሆነ መልሱ አዎ ነው። መልሱ አዎ ነው። ስለዚህ በጆሮ እየተሰማ እጅን ልክ ቅድም ሰላምታን እንዴት አድርገው ሲያሳዩት እንደነበረው ማለት ነው ፕራክቲስ አድርገው መጨረሻ ላይ ብቁ የሆነ የምልክት ቋንቋ ተጠቃሚ መሆን የሚቻልበት ሁኔታ አለ ማለት ነው። ስለዚህ በዓለም ዙሪያ የተለያዩ ምልክት ቋንቋዎች አሉ። አንዱ እንደ ኢትዮጵያ ምልክት ቋንቋ ኢትዮጵያ ያል ነው፤ በኢትዮጵያ መልክዓ ምድራዊ ክልል ውስጥ የሚገኝ ቋንቋ በመሆኑ ነው እንጂ ሌላ ምንም አይደለም። ከኢትዮጵያ ወጣ ስንል ወይ የጅቡቲን ወይ የሱዳንን ወይ የኬንያን ወይ የሶማሊያን ወይ የኤርትራን፣ አሜሪካን፣ እንግሊዝም እንደዚህ እያለን ሁሉም የየራሳቸው ምልክት ቋንቋ ይጠቀማሉ። ነገር ግን አንዳንድ ሀገራት ከአንድ በላይ ሁለትም ሶስትም የምልክት ቋንቋዎች የሚገኙበት ሁኔታዎች አሉ። ይህንን ወደ ጋናና ማሊ በደንብ ጥናትና ምርምር አድርገው ሰንደው ያስቀመጡበትን ሁኔታ ስናይ ደግሞ ሁለትም ሶስትም ምልክት ቋንቋ። ይሄ የሚያሳየ ምንድን ነው? የምልክት ቋንቋው የድምፅ ቋንቋውን ግልባጭ እንዳልሆነ ነው። ኢትዮጵያ ውስጥ ከሰማኒያ በላይ ቋንቋዎች አሉ ያለን እንደሆነ ከ ከሰማኒያ በላይ የምልክት ቋንቋዎች ሳይሆኑ አንድ ምልክት ቋንቋ ነው ያለው። ይሄ በጥናት በምርምር በደንብ ማስረጃ የቀረበበት ነው። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ብትሄዱ የምታገኟቸውን መስማት የተሳናቸው በምልክት ቋንቋ ልትጠቀሙ ትችላላችሁ በደንብ አይተነዋል ይሄንን እንዴት ሊሆን ቻለ እኔም ራሱ አንዳንድ ጊዜ በትግራይ በቴሌቪዥን የሚተላለፉ የምልክት ቋንቋ አገልግሎቶችን ድምጹ የምልክት ቋንቋ ሆነ የድምጽ ቋንቋ ትግርኛ ሆነው ነገር ግን በምልክት ቋንቋ የሚተላለፉትን የምልክት ቋንቋ ትራንስሌሽኖች ልረዳው ችያለኝ በኦሮምኛም እንደዚሁ ስለዚህ የዛ ቋንቋ ግልባጭ ሳይሆን ራሱን ችሎ የተቀመጠ የቋንቋ አይነት ነው። ራሱን ችሎ ያለ ሰዋሰዋዊ ነው፣ ግራመር ነው። ከተለያዩ ተቋማት የተገኙት ሰራተኞች በተቋማቸው ውስጥ አካል ጉዳተኞችን ባማከለ ለማሳተፍ እና ለማካተት አካል ጉዳተኛ ማህበረሰብ ላይ በትኩረት መስራት እንደሚገባ ተናግረዋል። የምልክት ቋንቋ ምን ያህል በጠለይ እኔ እንደ ጤና ባለሙያና እንደ ጤና ሴክተሩ አስፈላጊ መሆኑን የተረዳሁት እርግጥ አስፈላጊ መሆኑን ያው በአቅም ሞር ደግሞ ዛሬ በለጠ የተረዳሁበት ሁኔታ ነው ያለው ማለት ነው። ይሄንንም ያው እስካሁን ድረስ ከኔ በቀደመው ባሉ የጤና ባለሙያዎች ወይም ዳይሬክተሮች ያነሱትን አይዲያ ሼር አደርጋለሁ። ላለመደጋገም ያን ሼር አድርጋለሁኝ። ከሳይን ላንጉጅ ጋር ተያይዞ ያለው ነገር ሁሉም ባለሙያ አስር ሰልጥኗል። ዘንድሮም ወደ አስራ ሶስት አካባቢ ሰልጥኗል አሉ በቅርብ ራሱ ማለት ነው። አምናም አስር ባለሙያ ሰልጥኗል ያው በዝውውርም ይሄዱ አሉ። አክሰሲቢሊቲም ለብቻ አለ ለብቻው ክፍል ማለት ነው። ታች ግራውንድ ላይ ለብቻ አክሰሲቢሊቲ ባለሙያ የራሱ ይቻላል እብን፣ ሳይን ላንጌጅ የሰለጠነች ባለሙያ ነበረች። አሁን ኦሬዲ በዝውውር ለቃለች። እዛ ላይ የሚሰራ ሌላ ባለሙያ ነው ያልሰለጠነ። ያው በዚህኛው ስልጠና እሱ ስላልነበረ ነው ያልተካተተ እንጂ ስልጠና ውስጥ ይካተት ነበር። ምቹ ነው ማለት ሌላውን ተቋም መጥቶ ኤክስፐራንሱንም ሼር ማድረግ ይችላል።